ወደዚች ሀገር ሄዶ በሙያው ለማገልገል ፈቃደኛ የሆነ ሰው እግሩ ሀገሪቱን እንደረገጠ ዜጋ የሚያደርገውን ፓስፖርት በደቂቃዎች ውስጥ እንዲያገኝ ይደረጋል። በ30 ዓመታት ውስጥ በዚች ሀገር 128000 ንጹሐን ዜጋዎች በማፊያዎች ተገድለዋል። አብዛኛው የሀገሪቱ ዜጋም ያለው በእስር ቤት ነው ይባላል። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ከማፊያዎች ጋር ይፋዊ ጦርነት የከፈቱ ደግሞም ተሳክቶላቸው በድል ላይ ያሉ ይህንን በማድረጋቸውም ብሔራዊ ጀግና ተደርገው በዜጎቹ አድናቆትን ማግኘት የቻሉ ከ2022 ወዲህ ከ75000 በላይ የሰው በላ ማፊያ ቡድን አባላትን ወደ ዘብጥያ የወረወሩ ከሊዮኔል ሜሲ ጋር የመልክ ምስስሎች ያላቸው ራሳቸውን ዘኩ ለስት ዲክታተር ብለው የሚጠሩት ፕሬዚዳንት ናይብ ቡኬሌ በላቲን አሜሪካ ውስጥ በጣም ዝነኛ ስም። የናይብ ቡኬሌ ሀገር ባለፉት 30 ዓመታት ከ128000 በላይ ዜጎች በማፊያዎች የተገደሉባት ነች። የላቲን አሜሪካዋ ኤል ሳልቫዶር ከጥቂት ጊዜያት በፊት የዓለማችን ንጹሐን የሚያልቁባት ዋና ከተማ የሚል ተቀጽላ ስሜት ተሰጣት። መገደለውን እንጂ ማን እንደገደለውት እንኳን በቅርቦ ያሉ ሰዎች የማያውቁባት እታች ላይ ካሉ አንገቶ እንደ ዶሮ የሚበጠስበት ምድር ነበረች የላቲን አሜሪካዋና ትንሿ ኤል ሳልቫዶር። ቀንም ሆነ ማታ የከተማዎቿ ጎዳናዎች ሞትንና ፍርሃትን የሚተነፍሱ አንድም ቀን ቢሆን በሕይወት ለመቆየቶ እርግ ጋዜጠኛ የማይሆኑባት ምድር። ያችው ሀገር ያኑ ህዝብ ሌላ ምዕራፍ ላይ ገብተዋል። አሁን እድሜ ለፕሬዚዳንት ናይብ ቡኬሌ ሁሉም ነገር ተቀይሯል። ያቺ የምድራችን አስፈሪዋና አደገኛ ሀገር የሚለው መጠሪያዋ ሰላማዊ ወደሚል ተለውጧል። ፕሬዚዳንት ናይብ ቡኬሌና ሲኮት ለኤልሳልቫዶርና ኤልሳልቫዶራውያን ሰላም ውለው ሰላም ለማደራቸው ዋስትና የሰጡ ናቸው። የምድራችን አደገኛ ሰዎች ምናልባትም አንድ መቶና ሺዎችን ቀርጥፈው እየበሉ መላው ዓለምን እያስጨነቁ መንግስታትን ጭምር እያናጉ በዚህ በዓለማችን ትልቁና አደገኛ በተባለው እስር ቤት ውስጥ አሉ። የላቲን አሜሪካዋ ኤል ሳልቫዶር 6 ሚሊዮን ህዝብ ሲኖራት ከ75 ሺህ በላይ የሚሻገረው ዜጋዋ እዚህ እስር ቤት ውስጥ ነው የሚገኙት። ኤልሳልቫዶር በዓለማችን የማፊያዎች መፈልፈያ እንደሆነች ይነገርላታል። በ2019 ናይ ቡ ኬሌ ወደ ስልጣን ከመጡ ወዴ ግን ነገሮች ተለውጠዋል። በ2022 ይህንን ከ40 ሺህ በላይ የሚሆኑ ሰዎችን የሚይዘውና ከስምንት ስቴዲየም በላይ ስፋት ያለውን ሲኮት የተሰኘውን እስር ቤት አስገነቡ። ከዚያም ሀገሪቱን እንዳሻቸው ሲያደርጉ የፈለጉትን ሰው ሲገድሉና ሲያስገድሉ የቆዩትን የሰው በላ ቡድን አባላትን አንድ ባንድ እየለቀሙ ማሰር እያዙ ቡኬሌ፣ የአስቸኳይ ጊዜ አዋጅ በሀገሪቱ ላይ በማወጅ ነው በአስር ሺዎች የሚቆጠሩትን ኤምኤስ 13 የተባለውን የማፊያ ቡድን አባላት ከያሉበት እየለቀሙ ወደ ሲኮት የወረወሩት። በሲኮት መግባት እንጂ መውጣት ፈጽሞ አይታሰብም። አንድ ጊዜ ወደዚህ እስር ቤት ገቡ ማለት እድሜዎ ተጠናቆ ሲሞቱ አስክሬን ሆነው ብቻ ነው የሚወጡት። በዚህ ያሉ ሁሉም ታሳሪዎች ሰውነታቸው በሙሉ በታቱ ንቅሳት የተሸፈነ ነው። ይህ ንቅሳት ደግሞ ለውበት አሊያም ለሌላ አይደለም። የሚነቀሱት ፊታቸውን ጨምሮ መላ ሰውነታቸው ላይ ያለው ታቱ የየትኛው ቡድን አባል እንደሆኑ፣ ምን ያህል ሰዎችን እንደገደሉ ወይንም እንዳፈኑ መረጃዎችን ነው የሚነቀሱት። የዚህ ቡድን አባል ሳይሆነው እነርሱ የሚነቀሱትን ንቅሳት ለውበት ብለው ከተነቀሱ በቀጥታ እንዲገደሉ ይደረጋሉ። የማፊያ ቡድኖችን በአባልነት ለመቀላቀል ለምዝገባ የሚከፈለው የሰው ሕይወት ነው። ለዚያውም የቤተሰብ አሊያም የቅርብ ሰውን በመግደል ነው መቀላቀል የሚችሉት እናም እነዚህ በሺዎች የሚቆጠሩት ወንጀለኞች የሺዎችን ህይወት እየቀጠፉ ናቸው፣ በዚያውም የቅርብ ሰዎቻቸውን ጨምሮ። ዘመድ ቤተሰብ ሊጠይቀኝ መጥቷል፣ ፈቃድ ይሰጠኝ፣ አይናቸውንም ልይ፣ ባይሆን ልጄን እንኳን የሚባል ነገር በሲከውት ፈጽሞ የለም። እነዚህ ሁሉ ነገሮች እዚህ እስር ቤት ሊያስገቦት የሚችለውን ጥፋት ያደረጉ ዕለት ነው ከርሶ ተሟጠው የሚጠፉት በጣም ትንሹ ቅጣት በሲኮት ከ20 አመት በላይ ሲሆን በብዛት ጥፋተኛ የሚባሉት ግን እስከ 1000 አመት ፍርደኞች ናቸው። በዚህ ስንሰዓት እንደሆነ አያውቁም። አመታትን በዚሁ ሁኔታ ይቀጥላሉ። ነጭ ቲሸርት፣ ነጭ ቁምጣና ስሊፐር አላቸው። ፍራሽም ሆነ ብታሽጨርቅ እንኳን የሌለው የብረት ፍርግርግ አልጋቸው ነው። እነዚህን የምድራችን አደገኛ እስረኞች የሚጠብቁ 600 ወታደሮችና 250 ፖሊስ ኦፊሰሮች በየቦታው ከተሰቀሉት ካሜራዎችና ዙሪያውን በኤሌክትሪክ ከታጠረው በተጨማሪ ለደቂቃም ቢሆን ዝንፍ ሳይሉ ወደ ግራም ሆነ ወደ ቀኝ ሳያዩ ይጠብቋቸዋል። ከጠባቂዎቹ ወታደሮቹ በላይ እነዚህ እስረኞች በጣም አደገኞች ስለሆኑ ስህተት ተፈጠረ ማለት ጠባቂ ወታደሮቹ አለቁ ማለት ነው። ፊታቸውን ለእስረኞቹ በፍጹም አያሳዩም። ሁልጊዜም በማክስ ይሸፍናሉ። ምክንያቱም እነዚህ ሰዎች አደገኛ በመሆናቸው በጠባቂዎቻቸውና ቤተሰቦቻቸው ላይ ውጪ ያላቸውን ኔትወርክ ተጠቅመው ጉዳት ስለሚያደርሱባቸው በሚል በፍጹም ፊታቸውን አያሳዩቸውም። ናይብ ቡኬሌ ኤልሳልቫዶር የዓለማችን አደገኛና አስፈሪ ሀገር ተብላ ከምትታወቅበት ወደ ዓለማችን ሰላማዊት ሀገር ለውጧታል እየተባለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቬኔዙዌላ ማፊያ ቡድን አባላትን እያነቁ ወደ ሲኮት እየላኩ ነው። ይህንን ለማድረግ የሚያስችል ስምምነትም ከፕሬዚዳንት ናይብ ቡኬሌ ጋር ተፈራርሟል። አሁን በአሜሪካ ሰውነቶ ላይ ሊያስጠረጥሮት የሚችል ጥቃቱ ካልሆትና በፖሊሶች እይታው ውስጥ ከወደቁ ወደ ሲኮት ለመጋዝ መንገድ ጀምሯል እንደማለት ነው። 258 የቬኔዙዌላ የማፊያ ቡድን አባላት ከአሜሪካ ተጠርዘው ወደ ሲኮት ተልከዋል። እንዲሁም የኤልሳልቫዶሩ ኤምኤስ 13 ማፊያ ቡድን አባላት ሲኮት ቤታቸው ከሆነም ሰንበትበት ብለዋል። ከዋና ከተማዋ በስተ ምስራቅ በኩል 7 ኪሎ ሜትር ርቀት ላይ የሚገኘው ሲኮት 23 ሄክታር መሬት ላይ ያረፈነው ያረፈ ነው። የአሜሪካው ፕሬዚዳንት ብዙ ነፍሰ ገዳዮች፣ ብዙ እጽ አዘዋዋሪዎች ሀገራችንን ወረዋት ነበር፣ አሁን እያነቅን እየለቀምናቸው ነው እያሉ ናቸው ፕሬዚዳንት ቡኬሌ። ፕሬዚዳንት ትራምፕ እየለቀሙ ለሚልኳቸው ታሳሪዎች ስድስት ሚሊዮን ዶላር ይከፈላቸዋል። ይህን ስምምነት የሚቃወሙትና የሚተቹት ግን አልጠፉም። የቬኔዙዌላው ፕሬዝዳንት ዜጎቼ ራሳቸውን መከላከል ወደማይችሉበት ስፍራ ዲፖርት መደረጋቸው ተገቢነት የለውም ወደ ሀገራቸው መመለስ አለባቸው ሲሉ ከአሜሪካ ወደ ሲኮት ዲፖርት የተደረጉባቸው ቤተሰቦች ደግሞ ጥፋተኝነታቸው ሳይረጋገጥ ነው እየታፈኑ የተላኩት በማለት ተቃውሞ ያሰማሉ። በዚህና ተያያዥ በሆኑ ምክንያቶች ናይብ ቡኬሌ የሰብአዊ መብት ጥሰት እየፈጸሙ ነው የሚሉ ወቀሳዎች የሚነሱባቸው ቢሆንም በሳቸውና በኤልሳልቫዶር ላይ ግን አንዳቸው ያመጣው ለውጥ የለም። ሌላኛው የሀገሪቱ ፈተና የሆነውን ድህነት ለመቀነስና ኢኮኖሚውን ከቁልቁለት ለመታደግ የቡኬሌ አስተዳደር ጥረት በማድረግ ላይ እና የተለያዩ እርምጃዎችንም በመውሰድ ላይ ይገኛል። ናይብ ቡኬሌ ኤልሳልቫዶርን የቢትኮይን ከተማ አድርጋታለሁ የሚል ውጥን ይዘው እየሰሩ ይገኛሉ። ይህንንም ለማሳካት ልዩ ችሎታና እውቀት ያላቸውን አምስት ሺህ ሰዎች ወደ ሀገሩ ለማስገባት አቅደው እየሰሩ ነው። ለእነዚሁ አምስት ሺህ ሰዎች አምስት ሺህ የነጻ ፓስፖርትም ተዘጋጅቶላቸዋል ነው የተባለው። ባለልዩ ተስጦ ያላቸው ባለሙያዎች ወደ ኤልሳልቫዶር ለመምጣት ከወሰኑ የእነርሱና የቤተሰቦቻቸው ወጪዎችን በሙሉ የሚሸፍንላቸው የቡኬሌ መንግስት ሲሆን ሻንጣቸውን ይዘው ወደ ኤል ሳልቫዶር እንደገቡም ዜጋ የሚያደርጋቸውን ፓስፖርት ያገኛሉ ነው የተባለው። ሳይንቲስቶች፣ ፈላስፋዎች፣ ዶክተሮች፣ አርቲስቶችና ኢንጂነሮች ቡኬሌ የሚፈልጓቸው የሙያ ዝርዝሮች ናቸው። ታክስ አይከፍሉም። ዜጋው በሙሉ የሚያገኘውን ጥቅምም ያገኛሉ ነው የተባለው። በእርግጥ ታለንትን ኢምፖርት ማድረግ አዲስ ሀሳብ አይደለም፣ ከዚህ ቀደም ሌሎች ሀገራት ይጠቀሙበት የነበረ ነው። ፕሬዚዳንት ናይቡ ኬሌን የሀገሪቱ ዋነኛ ፈተና የሆኑትን ማፊያና የኢኮኖሚ ቀውስ ለመፍታት እየሄዱበት ያለው መንገድ በብዙዎች ተደንቆላቸዋል፣ ምንም እንኳን ነቀፌታም ቢሰነዘርባቸውም